ሰላም፣ ሰላም ውድ ቤተሰቦች እንዴት አደራችሁ? ሰላም ናችሁ? እኔ ያለሁት እግዚአብሔር አምላክ የተመሰገነ ይሁን፣ እናንተ እንዴት ናችሁ? አለ እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ውድ ቤተሰቦች ያው በባለፈው እንግዲህ ስራ ማግኘቴ እኔንም እናንተንም ደስ እንዳላችሁ እርግጠኛ ነኝና ደስታችሁን ደግሞ በተለያዩ ኮሜንት አሳውቃችሁኛል እንዲሁም ደግሞ በውስጥ መስመር ደውላችሁም የመከራችሁኝ ሰዎች አላችሁና፣ እንግዲህ አይዞ በርታ፣ እንኳን ደስ ያለ፣ ጠንክረ ስራ እንግዲህ ያው አይዞ በርታ ጠንክር ምናምን ብላችሁ ማለት ጥሩ ሞራል ሰጥታችሁኛልና ሁላችሁንም ከርብ አርጌ አመሰግናለሁ። ምናልባት እኔ ይሄን ያክል ለኔ የምታዝኑልኝ አይመስለኝም ነበርና ለኔ በጣም ነው የምታስቡት፣ ለኔ በጣም ነው የምታዝኑትና እኔ እንግዲህ ስራ ሰርቼ ተሻለ ደረጃ ላይ ያው እንድደርስ እየመከራችሁኝ ነው፣ እየደግፋችሁ ነው። ይሄ ድጋፋችሁና ይሄ ምክራችሁ ደግሞ ወደፊትም እንዳይለየኝ እላለሁ በዚሁ አጋጣሚና እኔ እንጃ ብቻ እኔ ማለት ምን እንደምላችሁ አላቅም። ይህን ያክል ሰው የሚወደኝ አይመስለኝም ነበርና እንግዲህ ሰው እንደሚወደኝ በአሁኑ አረጋግጫለሁ ማለት ነው። ማለት በሰጣችሁኝ ኮሜንት እና እንግዲህ በውስጥ መስመርም ደውላችሁ ብዙ ያወራችሁኝ ሰዎች አላችሁ። ራስክን ጠብቅ በቃ ብዙ ምክሮችን፣ ለኔ የሚጠቅሙ ምክሮችን መክራችሁኛል እና ሁላችሁንም ከልብ ከልብ አድርጌ አመሰግናለሁ። ስራውን እንግዲህ በተቻለ መጠን ያው እየሰራው ነው፣ እሰራለሁኝ ምንም እኔ ስራ ለመስራት የሚያግደኝ ነገር የለም እና እንግዲህ ዛሬ ምስት ይዛው ስራ ቦታ ነው ያለሁትና እዛ ስራ ቦታ አጠገብ የሆነ ወተት ቤት አለ አለና እዛ ወተት ቤት ገብቼ ሲሆነ ቪዲዮ ልሰራ ፈልጌ ነው። መግቢያውን ውጭ ሰርቼ ልገባ ፈልጌ ነው። እና እንግዲህ እስቲ ወተት ቤት ገብቼ ደግሞ የሆነ ቪዲዮ ወደ እናንተ አደርሳለሁ ብዬ አስባለሁኝ። እና ያው ከስራ ጋር ትንሽ አልተመቸኝም አሁን ቪዲዮ ለመስራት ያው ማታም ከመሸ ነው የምገባው፣ ጠዋትም ደግሞ ለሊት ነው። እዛም ደግሞ ስራ ቦታ ያው ስራ ስለሚኖር በቃ ምንም እረፍት የለም። እና ለዛ ነው ቶሎ ቶሎ ቪዲዮ ማለቅላችሁ እና በዛ ያው እንድትረዱኝ ፈልጌ ነው። እና ውድ ቤተሰቦቼ አሁን ቀጥታ እንግዲህ ወደ አልኳችሁ ቤት እንገባለን ማለት ነው። ኑ እንግባ፣ ወተት አለ

ይሁናችሁ ውድ ቤተሰቦች እኔ ፕራንክ አደርጋለሁ ብዬ እንግዲህ እኮ ቤት ማለት ወተት ቤት ገብቼ ልብስ ተበላሸ እ እኔብ ማለት አይደለም የእሁለት የሶስት እከፍልሃለሁ ግን አንተ ትዕግስት የለም ታውቃለህ። ባለቤት ሲኮል እንደዚህ አይደለም ማለት ትንሽ ሰፋ ምናምን በቃ ላይ ነው መሆን

ተሳክቷል እንግዲህ እንደዚህ በወተት ልብሴ እስከሚበላሽ ድረስ ነው ያደረገኝ። እኔ እኔ ማለት አንተ ለ ላይ